አስማት ወላጅ እናቱንና አባቱን በአንድ በተረገመች ቀን ነበር ያጣው። ያቺ ቀን ለእርሱ ሕይወት ፊቷን አዙራበት የቆነጠጠች ሁለት ነበር። ሆኖም ግን አስማት ብቸኛ በዚያ ዓለም የቀረው ነገር ነበር ታናሽ እህቱ ነች። ታናሽ እህቱ የልብ ህመም አለባት። አስማት ለእህቱ ሲል የማይገባበት ጉድጓዴ ማለት ነው። እሱ ደግሞ ቆይ ለምንድን ነው የምማረው? ወይ ሰዎች ለምንድን ነው የሚማሩት? ሰዎች ተስፋ ስላላቸው ነው። እኔ በጌዴ ቀውሞቴን እያሰብኩ እንዴ ነው የምማረው? ለራሱ ወክር አልቻልኩም። ሞታ ደል ወንድሜ፣ ያስፈራልኩ የኔ ውድ እህት፣ የምን መፍራት ፈጣሪ እኮ ከኛ ጋር ነው። ደሞ እኔ ወንድምሽ ያለው ምንም አትሆኝም። እሺ፣ ኬትም ብያሳክምሻለሁ። አሁን በቃ ቺፕስ ልጋብዝሽ እንሂድ። የእምር አስማትን የሚጠላ ሰው አለ ለማለት ይከብዳል። ምክንያቱም ሰው ሲስቅ አብሮ የሚስቅ፣ ሰው ሲያዝን አብሮ የሚያዝን፣ ለተቸገረ ደራሽ ማን ነው? አንተ ነህ እንዴ ዝኑዬ? እኔ እኮ ነኝ። ምን ነው ፊትሽ ልክ አይደለም። ችግር አለ እንዲህ ዝኑዬ? ትንሽ እኮ ቸግሮኝ አስማትዬ። እንኪ ዝኑዬ። ፈታበይ ስራህን ይባርክል። አስማትዬ ተባረክ። አይ ዝኑዬ ይህም የምሰርቀውን ነው። ይባርክልኝ ያለችን፣ ለነገሩ ይባርክልኝ። የአስማት የልብ ጓደኛ ጥፍጥሬ አብሮ አደግ ጓደኛው ነው። አስማት ምንም እንዲሆንበት አይፈልግም። ምናልባት ሁለቱም ምርጥ የጓደኝነት ምሳሌ ሊሆኑ ይችላሉ።

እስተይሊመች አስማትና ጥፍጥሬ ከመንደራቸው ወጥተው ከአምስት ቆነጃጅት ወጣቶች ጋር መኖር ከጀመሩ ትንሽ ሰነባብቷል። ለወንድ ልጅ ያላት አመለካከት የወረደ ነው። ሴት ልጅ የወንድ የበላይ እንደሆነች ታምናለች። ኤዲ ኤዲ በሕይወቷ ደስተኛ የሆነች ፍልቅልቅ ልጅ ናት። ቤተሰቦቿ ሀብታም ቢሆኑም በራሷ መቆም እንዳለባት አምና መኖር ከጀመረች ትንሽ ቆይታለች። ደሊና ደስ ከሚልኝ ባህሪዋ መናገር ያለባትም ፊት ለፊት ከመናገር ወደኋላ አትልም። ለውበትና ላለባበሷ የምትወስደው ጊዜ ከምንም በላይ ይበልጣል። ያውይ በጣም ደስ ደስ ያላት ልጅ ናት። ኮልታፋነቷን ሁላችንም እንወድላታለን። አጠጣጠጥ አቋማን አይቶ የማይማለልላት ወንድ የለም። ሀኒን ካወቅናት ቀን ጀምሮ ባህርያዋ ልያዝልን አልቻለም። ደስ የሚል ቅብጠት ያለባት ልጅ ናት። ደግሞ አስማት ላይ ፎምጣ ሳይገባ ያለ ታይቃል። ዛሬ አንድ ሚሽን አለ ፊራውል ይባላል። አዲስ አበባ ውስጥ ካሉ ሀብታሞች ውስጥ አንዱ ነው። እኔ ፈርቻለሁ በጣም። ምን ነው የሚያስፈራሽ? ወንድ ልጅ ንስበቀን። ይሄ የመጀመሪያ እንዳልሆነ ታውቂያለሽ።

እነው ይህኛው ሚሽናችን በድል ተጠናቋል።

ግርግር አትፍጠር። አረ ምንሽ አስማቶ የልጆቹን አዝራሻ ቶሎ ሁሉ ቀይርና አደናህን ቀጥል። እሺ አለቃ ዝንጅብል፣ ሄሎ፣ አስማት፣ ያልከኝን ፋይ ሰላገኝ አልቀር ቀጥል። እየሰማው ነው። ቪዲዮ ልክላሉ ገብተ እዩ። እሺ እኔና ጥፍጥሬ ኤዲ ፋይሉ ላይ ባለው ስልክ ደውለሽ ልጅቷን በአካል ትደራደረት ያለሽ። ሴቶቹ ደግሞ ቅርብ ርቀት ላይ ሆናችሁ ትከታተላላችሁ። ተግባባን? ምንም አይነት ስህተት እንዳይሰራ። ልብሳችሁን ቀይሩ። እንጣ የካምዙ ዋጋዋን ዋጋዋን ስጣት ማን

እሺ ኤደሊ ፍቅሬ፣ እዛ ጋር የተደበቁት ሶስት ጓደኞችሽና አንቺ በማያገባችሁ ባትገቡ ይሻላል፣ ካለበለዚያ ግን ትጸጸቱበታላችሁ።

አሁንም ቢሆን አንድ እንዳትጎዷቸው ጆሯቸውን አንጠልጥላችሁ ይዛችሁልኝ፣ ነው ፍራኦን ማን እንደሆነ አሳያቸዋለሁ። እኔ የምላችሁ ሰዎች መኪናውን የወሰድንበት ሰውዬ ግን በቀላሉ የሚፋታን ይመስላችኋል? ገና የመጀመሪያችን ስራ እኮ ምንድን ነው እንደዚህ መጎናበድ። ምን ነው አንተ የሰው ገንዘብ እንደዚህ አንገበገበ? አንቺ ስለእኔ ምንም አታውቂምሽ።

ወንድሜ ወይ፣ ይሄ ምን ነው? በሰላም ነው? በሰው ስልክ የደወልሽው? ትላልቅ የሚያስፈሩ ሰዎች አንተን ፈልገው መጥተው ነበር። ታያቸው? ጓደኞቼ ናቸው። እሺ፣ እንደዛ ከሆነ እሺ። እኔ የምለው ወንድሜ፣ መቼ ነው የምታከመው? ያመመኝ እኮ ትታከም ያለሽ። ይኸው አሁንም ስራ ላይ ነኝ። እሺ፣ ትንሽ ጊዜ ብቻ ጠብቅኝ። እሺ እኔ ወንድምሽ፣ ከየትም እያሳክምሻለሁ። እሺ ወንድሜ ቶሎ ነው አስማት። በጣም ይቅርታ፣ አንተ ልክ ነህ። እሺ እህትህን እናሳክማታለን፣ ሁላችንም ከጎንህ ነን። ያዝ ያዝ እዛው ተመለስ፣ ጎንበስ